ምን ነው ልትለኝ ነውኝም? ይሄድና የልጅና ሚስትህን ተንከባከባታ። ምን ማለት ነው? እንደዚህ ትኛለሽ ወይ? ለምን ሁለታችንን የማታገባ ነው? ጽናቴ ተረጋጊ፣ ተረጋጊ አንተ እያለ ቤት በኩል እረጋጋ አንተ ማለት እኮ የሰውን ሰላም የምትነሳ ሰው ነው በጣም እየተናገርሽኝ ነው። እና እኔ እና እሷ አንድ ቤት ሆነን እንዴት ነው ሰላም የምንሆነው? አውቃለሁ እሷ ኮ ትሄዳለች። ለምን እንዴ ለምን እሷ ትሄዳለች? እኔ አብጄ ምስኪኑ አባቴ ከሄድለታለሁ እንጂ። ኧረ በስመ አብ። በይ እንዴ አታማርቺ። እና ምን ልበል? እንደውም ለምን አልወጣለም። ጽናቴ በቃ ተረጋጊ አልኩሽ እኮ። ከአንተን ብሶ ትቆጣኛለህ? እና ምን ላድርግ? ለአስረዳሽ ሞከርኩ እኮ፣ ግን አንቺ አልሰማልሽኝ። እንደውም ለምን አትመታኝ? እነዚህ የማይረቡ ተራ ቃላቶችን ከምሰማኩ ብትመታኝና ቢወጣል ይቀለኛል። ጽናቴ፣ በቃ በኋላ እናውራ። ቁጭ በል፣ ና አውራኝ። እሺ፣ ተረጋግተሽ አውሪኛ። ምን ነው እርጋታዬ እንደ ቤት ያልሆናል። ቆይ እኔም ፍቅሬን ለመግለጽ እንደ እሷ ማበር ነበረብኝ። ምንድነው የምታወሪው? እማወረውን በደንብ አድርገህ ታውቀዋለህ። እሺ ምን ላድርግ፣ መፍትሄ አለሽ? አንተ ላመጣኸው ችግር መፍትሄ የፈላጊው አንዱ ነኝ። እሺ ተረጋጊ። እውነት ነው ብዬማ እራሴን ሸንግዬልህ ነበር። ምን አልሽ? እዚህ አትጩ። ጮኸ አዘጋኝ። አፌ ነው ዛሬ ያስነቀኝ። ጽናት፣ በቃሽ። ምንም ነገር ልሰማሽ እችላለሁ? ለእኔ ያለ ፍቅር የውሸት ነው ስትይን ግን በጭራሽ ልሰማሽ አልችልም። ምን ነው እውነቱን ሳቅብ ደበረ አይደል? መች ልታስወጣኝ ነበረ በቃ ውክ እንደ ሸንኮራ መጠለጥ ላይ ነበረ። በቃሽ ጽናት፣ እንደዚህ አውርደሽ የምታስቢኝ። ድሮስ ከደፋሪ ምን ይጠበቃል? እንትን ያልሽው ስትተኛ የምትውጪው መድኃኒት ውጪ ብተኛ ይሻለኛል፣ ያለ ብዛት አትፋችኝም

ዶክተሮቹ መድኃኒቱ ብቻውን በቂ አይደለም፣ የምትቺ ከሆነ እስክታገግም ድረስ የምትለው ሰው ጋው ሰጃት ብሎኛል አለች እኮ ከቻልሽ ነው እንጂ እኮ ያሏት ግዴታ አይደለም። ጽናቴ ባክሻ አትፍሬችብኝ። ቆይ መንገድ ላይ አንዲት እናት ተንበርከካ እያለቀሰች ብትለምንሽ ምን ታደርጊ ነበር? እናትየውን ባዝንላትም ግን ደግሞ ሁለት እግር ያለው ባ ቤቴ ማስገባት አልፈልገም። ኪራ ቤቴ ምን አይነት ሰው እንደሆነች ታውቃለህ አይደል? ለምንድር ቶሎ ያመንጋት ምሮ እስኪ በእኔ ሳሄዶ ናቸው አስቡት። በእናንተ ምክንያት ያበደን ሰው እያያችሁ ዝም ትላላችሁ። በዛ ላይ አንዲት ምስኪን እናት መንገድ ላይ ተንበርከካ እያለቀሰ ስትለምንሽ ምን ታደርግ ያለች። ቆይ ኪራ፣ እዚህ ቤት ያለ መሳቀቅ መች ነው የሚቆመው? መች ነው አንተ ለራስህ መኖር የምትጀምረው? ናም፣ አንተ እንኳን ተረዳኝ እንጂ ምን ረዳ ንገርኝ እስኪ። ጽናት እኮ እህቴ ናት። እሷን የሚጎዳ ነገር እያደረክ እያየውክ እንዴት ነው ዝምመድ? ናም፣ የተረጋጋ እንጂ በመጨቃጨቅ ሳይሆን በመነጋገር ነው ማሰብ ያለብህ። አሁን ምን አለበት ግን እዚህ ቤት ስመጣ እግሬን በሰበሩ ኖሮ። ራሴን እኮ የማልወጣው ችግር ውስጥ ነው የከተትኩት። ጽናቴ እንደዛ አትበይ። እና እንዴት ልበል? ቆይ ምን ጠብቀ ነው ቤቲ እንደበፊቱ አይደለች። እኔ እኮ ከሁላችሁም በላይ እጠላታለሁ፣ ግን እባካችሁ ለእናቷ ስንል እንታገዝ። ጎበዝሽ እኛ በጎሶ አንዱን እያዳንከኝ እንደግመ መደጋግማ ሳብደኝ አይደለም። አረምሩ በእናትሽ የሆነ ነገር ባያት አንተ እድሜ ልክን እድሜ ልክን ከችግር አትወጣም። ቆሽ ነው አንተ፣ በእኔ ቦታ ብቶ ምን ታደርግ ነበር? ቤት ሄደ ታስታመማት ነበር። ሚስቴን የሚጎዳ ከሆነ አይደለምና፣ ህይወትን ያመሳቀለችው ሴት ማለት ነው። የዓለም ህዝብ አያገባኝ እና፣ ቆሽ መንገድ ላይ ተንበርክካ እናትዬው እየለመነችኝ ረግጫት መሄድ ነበር በቃችሁ። እስኪ ተስማሙ። ሰላም ሰላም ውድና የተከበራችሁ ቻናል የቤተሰቦች ከራማችሁ ብዘት ተረፍረፍ እየበልልኝ ናሆሜ የጽናት ጠበቃ እሷን አስከፍተህ እኔ ምንም ጓደኛ አይደለሁም አለው ክሩቤል መሸነው ለራሱ የሚኖረው መሸነውስ መሸነውስ የራሱን ህይወት የሚመራው መሸነው ከችግርስ የሚወጣው ቤቲ እያስመሰለች እንጂ የእውነት አብዲያ አይደለም። ሁለ ነገሯ የውሸት ማስመሰሉን ቀጥላበታለች። ጽናትም ነቅታባታለኝ። ኪራ ግን መቼም ቢሆን ሊረዳልና ወደ ኋላ ዙሩ ማለት እዙ ልትቀጥል ነው ወይስ ከሰኒ ጋር ልትሆን ነው? ሰኒ ጋር ብትሆን የተሻለ ነው ብዬ አስባለው። እንዴ ራሴ ማለት ነው። ምክንያቱም ችግራቶችን በየደቂቃው ደቂቃው እያፈራረቀች እያገኘቻቸው ነው። ቤቲ ማስመሰሏን ስለማታቆም ጽናት መልሳ ሶስት፣ አራት የልቧ እየተሰበረ ይገኛል ማለት ነው። የቤቲ ማስመሰል ይቀጥላል። ቤት በዓልም ኮ ሳየው ይህ ሶፋ አልነበረም። ልብስ ለብሶ ነው፣ በፊትም ነበር። ይች ባለጌ ዛች ነርሷ ጋር ሄዳ መርፌ መዘዝ እንደ ጭራ የሚከተልች ልጅ አንቺን ያወቅኩበት ቀን የተረገመ። ጎሽ መጣ

በጣም ጥሩ ላይ ነው። አሪ ድምጽሽ ቀንሽ፣ እንዳትነስ ውጭ ነው፣ እናወራለን ሰዎቹ እያለሰቁም ነበር። እሱን አድርጌ የፈለኩት ተስፋና እምነት እና እንዴት ልበል ጎሽ ጎበዝ እንድልን ይጠበቅኩ አውቃለሁ እኮ ይህ ነገር